የበታችነት ስሜት ማንም ሊሰማ አይፈልግም። አስራ ሁለትን ወንጆ ውጤት አመጣው፣ ወደ መቀሌ ሄድኩኝ። ካምፓስ ከገባህ በኋላ ምን አሳጣኝ ብለህ ታስባለህ? ለጎን ብዙ ነገሮች እያበላሸብኝ ሄደህ ማለት ነው ከትምህርት ቤታችን ለእንደዚህ ለጫት ቤት፣ ለመጠጥ ቤት ምናምን አካባቢው ላይ አለ። ተማሩ እየፎረፈ እየሄደ ወይም መሳሳት ሄዶ ጠጥቶ ምናምን ይመጣል። በቃ ከዛ በኋላ ጠጥቶ የመጣው ልጅ ስታየው አንተም ላረለ፣ እሱ ጠጥቶ፣ እሱ አራዳ፣ እሱ አሪፍ አንተ ወደኋላ የቀረ ይቀራ ልጅ አይነት የበታችነት ስሜት ማንም ሊሰማው አይፈልግም። ስለዚያ እነሱ አሪፎች እኔ ፋራ ምናምን መምሰል አልፈልግም። ና እቺ ነገር ሞክራታለሁ ግን አጋጣሚ እፈልጋለሁ። እዛ በኋላ ወሰንኩ በቃ ሲጋራውን የቀን ተቀን ውሎ ማድረግ ጀመርኩ ማለት። ከዛ ቀጥታ ወደ ጫቶቹም ገባሁ፣ በኋላ አሪፍነት እርድናነት ምናምን መሰለኝ። ቤተሰብ አቅም ቤት ስንመጣ በቃ በስነ ስርዓት ነው። ትምህርት ቤት ስኔ ሌላ ሰው ነህ። እዛ አስራ ሁለትን ቆንጆ ውጤት አመጣው ወደ መቀሌ ሄድኩኝ አንባስ ዩኒቨርሲቲ ደረሰኝ። ወደ መቀሌ ሲሄድ በቃ አሁን ነጻነት አለ አይደል፣ ማንም የሚያቀኝ የለም። ስለዛ እየፈለግኩትን መሆን ይችላል አሪፍ መሆን እችል ነበር። እኔ ግን ሲሄድ በቃ ምርጥ ሱሰኛ ለመሆን ሄድኩት። ልክ ግቢ ገባን፣ እቃ አስቀመጥን። ከዛ በኋላ ከተማ ወጣው። ድሮ ሌሊቱ ሙሉ የተሽከረከሩ ከተማዋን ማየት ያምረኝ የነበረውን ነገር አሁን ሰጠውት ለራሴ ማለት። ከዛ በኋላ በቃ እየጣመኝ እየጣመኝ ትክክል ባይሆንም ትክክል እየመሰለኝ እየተዝናናው ቀጠልኩበት።